ሁኔታው አንፖፑላር ስለሚሆን አይ መዋጋት አለብን የሚል ሞራል ስላልነበረ ያደፈጠ ግን ከልቡ ያልተቀበለ ኃይል እንደነበረ እናውቃለን። ሁለተኛው ጊዜ አስተዳደሩ ጌታቸውን ባይሆን ኖሮ እንዳይሳካለት ለማድረግ ያቀደ ኃይል ሲጀምር ስለማይቀበለው ስምምነቱን ጌታቸውን ባይሆን ያደናቅፍ ነበር፣ ራሱ ካልሆነ በስተቀር ራሱ ደግሞ ቢሆን ኖሮ አሁን ወደ መጣበት ይወስደው ነበር። አንድ እሱ ያለ ይመስለኛል። አሁን ፕሮፐርሊ ያመጣት የተፈናቃይ ጉዳይ ሁላችንም ያልነው አሁን በጊዜ ታይም ቴብል አስቀምጥነው ነው የነበረው ትጥቅ መፍታትን ነበር በስምምነቱ ዋላ ናይሮቢ መጨመር ነው። ግን ጎልቶ የመጣው በኋላ ከዩማኒቲ አንጻር ተፈናቃይን መመለስ ነው። ሰው እያረሰ ቤቱ እያመረተ ቢያንስ ከድንኳን ወጥቶ የሚኖርበት ነገር እንፍጠር የሚል ነገር አይ ቲንክ 2015 ሚያዝያ አካባቢ ነበር ያልነው። ሶስት ወር ይቀረናል፣ የዝናብ ጊዜ እንዳይባክን እችን ጊዜ ይጠቀም ተባብለን ከዛ ለአደጋ መከላከልና ዝግጁነት እህል እንዲያዘጋጅ ድንኳን እንዲያዘጋጅ ቤታቸው የተጎዳባቸው ካለ ቶሎ ማደስ እንድንጀምር እችን ክረምት ሰርቶ ይብላ ቢያንስ የራያና ጸለምት ወልቃይት ደግሞ ቀጥለን እንግባበት ብለን ነበር ያል ነው እንዳለው ሄዶ አፈረሱት። መጀመሪያ የምልሻ እሹመት ነበር ይግባ ምልሻ ምልሻ። አርሶ አደር ነው የያዘው፣ መሳሪያ የግሉ ነው። ነባሩ ምልሻ ይቀመጥ አዲሱም ይምጣ። የምልሻ ጉዳይ ለምን ያጣላል? ከዛ ትንሽ ቆያይ ሰራዊትም ታጥቆ ካልመጣ ልሱ አይቻልም የሚል ጊዜ ወሰድን። ስድስት ወር በዛ ባከነ። ትንሽ ቆይቶ ደግሞ ምን እንደገና ከ2016 ላይ ያመጣ ነው፣ ታስታውስ እንደሆነ አንድ የተወሰነ ጊዜ እኛ እኔና አብርሃም ጋራልታ ፕሮጀክት ልናይ የመጣን ጊዜ እስከመጣንበት ጊዜ የነበረው አይ መከላከያ በዚሁ ሪፈረንደም አካሄደዋለሁ ብሏል የሚል የውሸት ትርክ ተቀባብለው ኢንክሉዲንግ አሁን ታደሰም ያለበት ላይ ወስደውት ተቀመጡ መከላከያ መቼ ነው ሪፈረንደም ላደርግ ያለው ማን ስልጣን ሰጠው መከላከያ ተልእኮቹ ሰው ሲመለስ ፀጥታ ማስከበር አስተዳደር እስከሚዋቀር ድረስ ሰላሙን ማረጋገጥ ከዛ ለጊዜ አስተዳደሩ ደግሞ ሲመለጥ የራሱን ምልሻ ማዋቅረው ስለሚመጣ በዛ እንወጣለን ወደሚቀጥለው ስራ ይመለሳል ያለው እንጂ በሚል ሌላ ጊዜ አባከኑት ይሄ የሚታየኛውን ያለው አሁን ጎልፖስቱን የሚቀይረው ሰው ተፈናቃይ መመለስ የሚል ነገር በአጠቃላይ ከተመለሰ የጊዜ አስተዳደሩ እንት አከራከሪ ቦታ መልክ ከያዘ ከዛ በመን ማኩራፍ ይችላል። ቢካዝ እሱ አንደር ሊደርሽፕ ነው የሚሳካው ይህን ስለሚደረግ በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ትከሳለ። ለምሳሌ ሁለት ነገር ማንሳት ይችላል። አሁን በጣም መሬታችን ተያዘ ተያዘ ብሎ በጣም የሚከሰው ሰው የያዘ ወደሚለው ሰው ነው እየሄደ ያለው የሚዘረፉ ወርቅም ከሂዩማን ትራፊክንግ የሚገኝ ገንዘብም ኤኒቲንግ የሚገኘው የሚሄድበት አቅጣጫ ይታወቃል። አብሮ እየዶለ ተብሎ ግን መሬታችን ተይዟል ደሞ ብሎ ሚዲያ ሲያገኝ ይከሳል። ተፈናቃይን መልስ ሲባል ተፈናቃይ በወታደር ይዤ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይልል። ተፈናቃይ መመለስ ካለበት ሀያ ስራ ስድስት ላይ ነው እንዳይሳካ ደሞ ይታወቃል። ያስቀመጣቸው ሰዎች ጌታቸው ጋር ካለ የምገማ አይሆንም እንጂ እኛም ስንገናኝ ሁሌ የምንለው መጨከል ላይ አልሰራ ያለውን ሰውዬ እውቅ አትሰራም ዞር አርገ ፈቃደኛ የሆነ ሰው ተከተ መሄድ ብንችል ኖረው ይከር የሆን ጠቡ ግን ይለይለት ነበር ነው። አሁን ተፈናቃይን በተመለከተ የተስማማነው ስምነት እነሱ ያላቸው ጥያቄ በጊዜ አስተዳደር ስር ሆኖ ሪፈረንደም አይካሄድም የሚል ነው። ኦኬ ተስማማን። ሶ ትግራይ ውስጥ ምርጫ ተካሄደው ህጋዊ መንግስት ሲኖር ያኔ ልባት ያገኛል። ቢኮዝ ባለፉት ሰላሳ ዓመታት እንደዛ ስናረግን ይኖር ነው አስተዳደር አለ፣ መንግስታት አሉ፣ ፌዴሬሽን ምክር ቤት ይመጣል፣ ህዝብ ይዋያል፣ ሪፈረንደም ያካሄዳል፣ ወደ ወሰነው ይሄዳል። ሲወስን ሁልጊዜም ሁሉም ኤሊት ይደሰታል ማለት አይደለም ግን የህዝብ ውሳኔ ይከበራልና እሱ እንደሱ እንደዛ አለ። ሁለተኛ የነበረችው ጥያቄ ኦኬ፣ ተፈናቃይ ከተመለሰ በኋላ አስተዳድሩ ከተዋቀረ በኋላ በጀት እንዴት ይሄዳል፣ በማን በኩል ይሄዳል የሚል ነበር። እሱ ላይ የራሳችን ምልከታ ነበር። ምናልን መጨረሻ በሚሆነው ጉዳይ ላይ ስንከራከር ዜጎች ወደ ቤታቸው እንዳይመለሱ ከምናረጋቸው መጀመሪያ ይምጡ፣ ሰርተው ይብሉ፣ የራሳቸው አስተዳደር ይኖራቸው። ቀጥሎ ጣፈንታቸውን በተመለከተ የሚወስኑት እነሱ ስለሚሆኑ እየበሉ ስለ ቀጣይ ጣፈንታቸውን ለመነጋገር ይችላሉ። ድንኳን ላይ ሆነው ግን በእነሱ ስም ለምንከራከራለን፣ ቤት እናምጣቸው እና ወደፊት እነጋገርበት ተባለ። ይሄን ያደናቀፈው ኃይል አሁን አንደኛ ባንዲራ አድርገው ይወስደዋል። እሱ ላይ እንግዲህ ያው እንደተባለውም አንዳንዱ ሲጻፍ ይዘረዘራል፣ አንዳንዱም በጊዜው ሲገመገም በወልድ ወልልኝ ይነገራል እንጂ ተፈናቃይ መመለስ አጀንዳቸው ያልሆኑ ተፈናቃዩን አሰቃይቶ በስቃዩ ላይ አጀንዳ መፍጠር የሚፈልግ ሰው ግን አሁን በግላጭ እየወጣ ስለሄደ ይታይ ይመስለኛል። አንዳንዱ ሰው ደግሞ ዳተኛ ነው። ለሱ እሺ ይላል፣ ከኛ ጋር ይስማማል። ከዛ ከወዳኛውም ኃይል ሄድና ደግሞ እሱ ያለውን ሰምቶ ይተኛበታል። ስልክ ያጠፋል፣ መልስ አይመልስም። የት እንዳላታውቀውም ከወራት በኋላ ስታገኘው እንደገና እንደ አዲስ ከዜሮ ትጀምራል። እሱ ነው አንዱ ያቆየብን እንጂ ተፈናቃይ እኮ የራያና ጸለምትን መልሰን የወልቃይት ማለቅ ነበረበት እስካሁን በ2015 በጀመርነው መንገድ ሄደን ቢሆን ኖሮ የሚል እምነት አለኝ።